አርእስተ ዜና። የንግድና ቀጠናዊ ትስስር ሚኒስቴር የነዳጅ ዋጋ ላይ ጭማሪ ማድረጉን አስታወቀ። በዚህም መሰረት አንድ ሌትር ቤንዚን ከነበረው ላይ የ10 ብር ጭማሪ በማድረግ 122 ብር 53 ሳንቲም እንዲሸጥ ወስኗል። በዝርዝር ይዘነዋል። ከማንኛውም የውጭ ኃይል ጋር የሚደረግ ዓላማው ያልታወቀ ግንኙነት ተቀባይነት እንደሌለው የትግራይ ክልል ጊዜያዊ አስተዳደር አስታወቀ። ይህን መሰል ግንኙነት የትግራይ ክልልን መንግስት አልባ የሚያደርግ አደገኛ አካሄድ ነው ሲልም ባወጣው መግለጫ ጠቁሟል። ተጨማሪ አለን። በሱዳን ፈጥኖ ደራሽ ኃይሎች አድርሰውታል በተባለ ጥቃት ቢያንስ ሶስት ህጻናት ሲሞቱ አራት ሰዎች መቁሰላቸው ተገለጸ ህጻናቱ የተገደሉት የታጣቂ ኃይሉ ሰው አልባ አውሮፕላኖች ባደረሱት ጥቃት ነው ተብሏል። ሌላው የምትሰሙት መረጃችን ነው። ፓኪስታን የአየር ጥቃት ፈጽማብኛለች ስትል ህንድ ከሰሰች። በህንድ ቁጥጥር ስር ባለው የካሽሚር ክፍል እንዲሁም ፑንጃብ በተባለ ግዛት የተፈጸመው ጥቃት ወታደራዊ ይዞታዎችን ኢላማ አድርገዋል ስትልም ነው ህንድ ያስታወቀችው። በቆይታችን ትሰሙታላችሁ። ደምሰው ሽፈራው ነኝ። የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ የዋጋ ማስተካከያ ተደረገ። የንግድና ቀጠናዊ ትስስር ሚኒስቴር የዓለምን የነዳጅ ዋጋ መነሻ በማድረግ ከሚያዚያ 30 2017 ዓ ም ጀምሮ የነዳጅ የችርቻሮ መሸጫ ዋጋ ላይ ማስተካከያ ማድረጉን አስታውቋል። በዚህም መሠረት 1 አንድ ሊትር ቤንዚን 122 ብር ከ53 ሳንቲም ኪሮሲን 116 ብር 46 ሳንቲም፣ ነጭ ናፍታ 116 ብር ከ49 ሳንቲም፣ ቀላል ጥቁር ናፍታ 16 ብር ከ77 ሳንቲም፣ ከባድ ጥቁር ናፍታ 14 ብር ከ08 ሳንቲም፣ የአውሮፕላን ነዳጅ ደግሞ 19 ብር ከ56 ሳንቲም እንዲሸጥ መወሰኑን አስታውቋል። በዚህም የቀላል ጥቁር ናፍታ የሊትር መሸጫ ዋጋ 19 ብር ከ22 ሳንቲም የነበረ ሲሆን የ3 ብር ከ55 ሳንቲም ቅናሽ ማሳየቱን ለማወቅ ተችሏል። በተጨማሪም አንድ ሊትር ከባድ ጥቁር ናፍታ 106 ብር ከ75 ሳንቲም ከነበረበት ወደ 106 ብር ከ77 ሳንቲም ዝቅ ያለ ሲሆን የአውሮፕላን ነዳጅም 113 ብር ከ20 ሳንቲም ከነበረበት ወደ 19 ብር ከ56 ሳንቲም ዝቅ ማለቱን ከንግድና ቀጠናዊ ትስስር ሚኒስቴር ያገኘነው መረጃ ያሳያል። ከማንኛውም የውጭ ኃይል ጋር የሚደረግ ዓላማውና ስትራቴጂካዊ ስልቱ ያልታወቀ ግንኙነት ተቀባይነት እንደሌለው የትግራይ ክልል ጊዜያዊ አስተዳደር ገለጸ። ይህን መሰሉ ግንኙነት የትግራይ ክልልን መንግስት አልባ የሚያደርግ አደገኛ አካሄድ ነው ሲልም ጊዜያዊ አስተዳደሩ አቋሙን ባወጣው መግለጫ አስታውቋል። የትግራይ ህዝብ ዋነኛ ጥያቄ የፕሪቶሪያው ስምምነት ሳይሸራረፍ ተግባራዊ እንዲደረግ መሆኑን የገለጸው ጊዜያዊ አስተዳደሩ ጥቅሙን ለማረጋገጥም ሰላማዊ የፖለቲካ ትግል እያካሄደ ነው ብሏል። ከፌዴራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር የሚኖሩ ልዩነቶችን ለመፍታት በሰላማዊና በህጋዊ መንገድ መጓዝ ተገቢ መሆኑን በማንሳት ዓላማው ያልታወቀና ስትራቴጂካዊ ስልቱ ያልታወቀ ከውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት እንደሌለው ጊዜያዊ አስተዳደሩ ገልጿል። ከውጭ ኃይል ጋር ማን ግንኙነት እንዳደረገ ግን በመግለጫው በስም አላነሳም። በኢትዮጵያ 45 የአውሮፕላን ማረፊያዎች በስራ ላይ እንደሚገኙ ተገለጸ። በኢትዮጵያ በአሁኑ ወቅት 23 የአውሮፕላን ማረፊያዎች መደበኛ የአየር ትራንስፖርት አገልግሎት እየሰጡ መሆናቸውን የኢትዮጵያ ሲቪል አቪየሽን ባለስልጣን ዋና ዳይሬክተር ጌታቸው መንግስቴ ገልጸዋል። በተጨማሪም 22 የአነስተኛ የአውሮፕላን ማረፊያዎች በባለስልጣኑ እውቅና አግኝተው አገልግሎት በመስጠት ላይ እንደሚገኙ እየጠቆሙ ሲሆን ባለስልጣኑ ከፌዴራል መንግስት በተጨማሪ የክልል መንግስታት፣ የከተማ አስተዳደሮች፣ እንዲሁም ባለሀብቶች ኤርፖርቶችን እንዲገነቡና እንዲያስተዳድሩ የሚያስችል መመሪያ ማውጣቱንም ገልጸዋል። በዚሁ መሰረት 32 አዳዲስ አነስተኛ አውሮፕላን ማረፊያዎች ለመገንባት ጥያቄ መቅረቡን በመጠቆም ባለስልጣኑ ቦታው ድረስ በመሄድ መረጣ ማካሄዱን ነው የተናገሩት። በፌዴራል መንግስት አምስት ኤርፖርቶች እየተገነቡ ነው ያሉት ዋና ዳይሬክተሩ ነባሮቹ ላይም የማስፋፊያ እና የማሻሻያ ተግባራት እየተከናወኑ ነው ብለዋል። በቱሪዝም መዳረሻ አካባቢዎች በቀላሉ የሚበላሹ የግብርና ምርቶችና ማዕድናት ባሉባቸው አካባቢዎች እንደሚገነቡ ገልጸው ለዚህም በብሔራዊ ኤርፖርቶች ልማት መሪ እቅድ እየተዘጋጀ እንደሚገኝ ተገልጿል። የኢትዮጵያ ኢንቨስትመንት ሆልዲንግ በ2017 በጀት ዓመት 9 ወራት 105 ትሪሊየን ብር ገቢ መሰብሰቡን አስታወቀ። ተቋሙ 41 የመንግሥት የልማት ድርጅቶችን የሚያስተዳድር ግዙፍ ተቋም ሲሆን ባለፉት 9 ወራት 105 ትሪሊየን ብር ገቢ ማግኘት መቻሉን የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ሥራ አስፈጻሚ ዶክተር ብሩክ ታዬ ተናግረዋል። ከዚህ ውስጥ 14 ቢሊየን የትርፍ ክፍፍል ለገንዘብ ሚኒስቴር የተከፈለ ሲሆን 19 ቢሊየን ብር ለታክስ እንዲሁም 600 ሚሊዮን ዶላር በግብርና ልማት ግዙፍ ኢንቨስትመንት እያካሄደ ይገኛል ብለዋል። ስራ አስፈጻሚው በሰው ሰራሽ አስተውሎት ዘርፍ ጠንከር ያለ ስራ ለመስራት ዝግጅት እያደረገ እንደሚገኝም ጠቁመዋል። የመንግስት ተቋማት ለሰው ሰራሽ አስተውሎት ቴክኖሎጂ ሙከራ ክፍት በመሆን ለዘርፉ እድገት የሚጠበቅባቸውን ሚና እንዲወጡ ማድረግ እንደሚገባም አንስተዋል። የሰው ሰራሽ አስተውሎት የቴክኖሎጂ ውጤቶችን ለመደገፍ ቀጣይነት ያለው ስራ እንደሚሰራም ተናግረዋል። የሱዳን ፈጥኖ ደራሽ ኃይል ባደረሰው ጥቃት ሶስት ህጻናት ተገደሉ። በሱዳን ዋና ከተማ ካርቱም በሰሜን ምዕራብ አቅጣጫ በምትገኘው ኦምዱርማን ከተማ ውስጥ በሱዳን ፈጥኖ ደራሽ ኃይሎች በደረሰ ጥቃት ቢያንስ ሶስት ህጻናት ሲሞቱ አራት ሰዎች መቁሰላቸው ተገልጿል። እንደ ዥንዋ ገለጻ ህጻናቱ የተገደሉት የታጣቂ ኃይሉ ሰው አልባ አውሮፕላኖች ባደረሱት ጥቃት ነው። የሱዳን ዶክተሮች ኔትወርክ የተባለ የበጎ ፈቃደኞች ቡድን ባወጣው መግለጫ ታጣቂ ኃይሉ ሰላማዊ ዜጎች በተለይም ሴቶችና ህጻናት በሚበዙበት አካባቢ ጥቃት መሰንዘሩ ዓለም አቀፍ የጦርነት ሕጎችን እየጣሰ ነው ሲሉ ገልጸዋል። በቅርብ ቀናት ውስጥ አርሴፍ በሱዳን ጦር ኃይሎች ቁጥጥር ስር ባሉ ወታደራዊ ቦታዎች ላይ ወሳኝ መሰረተ ልማቶች ላይ የሰው አልባ አውሮፕላን ጥቃቶችን ማድረሱን አጠናክሮ ቀጥሏል። ሱዳን ከሚያዝያ 2023 አጋማሽ ጀምሮ በሱዳን ወታደራዊ ኃይሎችና በአርኤስኤፍ መካከል አስከፊ ግጭት ውስጥ ገብታ የነበረች ሲሆን ይህም በ10 ሺዎች የሚቆጠሩም ሞተዋል። ዓለም አቀፉ የስደተኞች ድርጅት ከ15 ሚሊዮን በላይ ሱዳናውያን ከቤት ንብረታቸው ተፈናቅለዋል ማለቱንም ዥንዋ ዘግቧል። ጳጳሱ ትውውቅ ሊያደርጉ ያደርጉ ነው። የሮማው ካቶሊክ ቤተ ክርስቲያን ርዕሰ ሊቀ ጳጳስ ሊዮ 14ኛ በዛሬው ዕለት ይፋዊ ህዝባዊ ትውውቅ ያደርጋሉ ተባለ። ርዕሰ ሊቀ ጳጳስ ሊዮ 14ኛ በትላንትናው ዕለት ነው በቤተ ክርስቲያኒቱ አባቶች የተመረጡት። ርዕሰ ሊቀ ጳጳሱ ዛሬ በሚያደርጉት ንግግር ከቤተ ክርስቲያኒቱ አባቶች በተጨማሪም የቫቲካን አስተዳደሮችና መገናኛ ብዙኃን በይፋ የሚታደሙበት ነው። በሚቀጥለው እሁድ ርዕሰ ሊቀ ጳጳሱ የመጀመሪያ አገልግሎታቸውንም ይሰጣሉ ተብሏል። ሊዮ 14 14ኛ የመጀመሪያው የአሜሪካ ተ ርዕሰ ሊቀ ጳጳስ ናቸው። ሊቀ ጳጳሱ ትላንት አመሻሹን እየተመረጡ ሲሆን በመጀመሪያው ንግግራቸው የዓለምን የሰላም ሁኔታ አስታውሰዋል። ርዕሰ ሊቀ ጳጳስ ሊዮ የ69 ዓመት አዛውንት ሲሆኑ በቤተክርስቲያኗ ክርስቲያኗ ታሪክ 267ኛ የቫቲካን ርዕሰ ሊቀ ጳጳስ በመሆንም ነው እየተመረጡት። ጳጳሱ መመረጣቸውን ተከትሎ የአሜሪካውን ፕሬዚዳንት ዶናልድ ትራምፕ የፈረንሳዩን ኢማኑዌል ማክሮንን ጨምሮ በርካታ የዓለም መሪዎች ደስታቸውን ገልጸዋል። ሊቀ ጳጳሱ የዓለም ቀውስ፣ የፖለቲካ ችግሮች እንዲሁም የቤተ ክርስቲያኒቱ የውስጥ መከፋፈል ፈተና ሊሆንባቸው እንደሚችል ከወዲሁ ተገምቷል ሲል የዘገበው ዘ ኢንዲፔንደንት ነው። ፓኪስታን የአየር ጥቃት ፈጽማብኛለች ስትል ህንድ ከሰሰች። በህንድ ቁጥጥር ስር ባለው የካሽሚር ክፍል እንዲሁም ፑንጃብ በተሰኘ ግዛት የተፈጸሙ ጥቃቶች ወታደራዊ ይዞታዎችን ኢላማ አድርገዋል ስትልም ነው ህንድ ያስታወቀችው። ፓኪስታን በበኩሏ የአየር ጥቃት አልፈጸምኩም ያለች ሲሆን ከ40 እስከ 50 የሚደርሱ የህንድ ወታደሮችን ግን ገድያለሁ ብላለች። ይሁንና ይህ የወታደሮች ቁጥር በህንድ በኩልም ሆነ በሌሎች ገለልተኛ አካላት ማረጋገጫ አልተሰጠበትም። ሁለቱን አገራት በተባበሩት መንግስታት ድርጅት የሚወክሉ አምባሳደሮችም ግጭቱን በማባባስ እርስ በእርስ ተወነጃጅለዋል። ህንድ ረቡዕ ዕለት የፈጸምኩት ጥቃት ከቀናት በፊት ለደረሰብኝ የሽብር ጥቃት መልስ ነው የሰጠሁት ያለች ሲሆን፣ ፓኪስታን በበኩሏ ከሽብር ጥቃቱ ጋር የሚያገናኘው ነገር የለም የህንድ ጥቃትም ሉዓላዊነቴን እየተዳፈረ ነው ስትል ከሳለች። አሜሪካ 26 ሰዎች የተገደሉበትን የካሽሚር የሽብር ጥቃት አስመልክቶ ገለልተኛ ማጣሪያ እንዲካሄድ ጠይቃለች ሲል ሲኤንኤን ዘግቧል።